ትረፍ ያለች ነበር አንዳንዴ በተለያዩ አጋጣሚዎች ያልታወቁ ክስተቶች ይከሰታሉ ከዛም ያ ቪዲዮ ይወጣና በማህበራዊ ሚዲያ አማካኝነት አለምን ያጥለቀልቃል ሰሞኑን አንድ ሰው ወደ ሄሊኮፕተር ላይ ስንጠለጠል ብዙ ሰዎች ተስተውሏል ከፊሎቹ ኤአይ ወይም ኤዲት ወይም ቅንብር ነው በማለትም ሌሎች አብዛኞቹ ደግሞ ይህ ቅንብር አይደለም ትክክለኛ ነው በማለትም ሀሳባቸውን አንስቷል ታዲያ ይህ ግለሰብ ከየት ነው መጨረሻውስ ምን ሆነ የተገኘው ይህ ጉድ የተከሰተው ከወደ ጎረቤት ሀገር ኬንያ ነው። ኬንያ ላይ እንደዚህ አይነት ነገር በብዙም ከዚህ በፊት አይከሰትም። አነጋጋሪ የሆኑት ስራዎችን በመስራት የምታውቁት ከአፍሪካ ምድር ናይጀሪያ አካባቢ ነው የተለያዩ አደገኛ አደገኛ የሆኑት ሙከራዎች የሚከሰቱት። ታዲያ ኬንያ ላይ እንደዚህ ይሆናል ተብሎም አልተጠበቀም። ይህ ግለሰብ ግን ኬንያዊ አለምን እያነጋገረ ይገኛል። እጅግ አስደንጋጭና ለመዳን የማይታሰብበት ዘጠና በመቶ የሞት እድሉ ከፍ ያለ ነበር። አንድ ታዋቂ ዩቱበር ወደ ኬንያ ገጠራማ መንደር ከናይሮቢ ተነስቶ ለሰርግ ፕሮግራም ዝግጅት ለመታደም ባቀናበት ሰዓት ላይ ገንዘብ ስጠኝ ብሎ ሲጠይቅ ታዳሚ የነበረው አልሰጥም ብሎም እንደገና ደግሞ ወደ ናይሮቢ በሄሊኮፕተር ውሰደኝ ብሎ ስጠይቀው እምቢ ስላለው ሄሊኮፕተር ሲያስነሳ ከጋርዶቹ አምልጦ ሄሊኮፕተር ላይ ተንጠልጥሎ ለሜርስ ሞክር ፓይሌቶቹ አይቶ ሄሊኮፕተሯን ዳግም ሊያሳርፉ ችለዋል። ካረፉ በኋላም ሰውየው በህይወት ተርፏል። በዚህ መልኩም ሰጥቷል። ይህ ወቸው ጉድ ያስባለ ዓለምን እያነጋገረ ያለው ክስተት ነው። ትረፍ ያለች ነፍስ ስትሆን ይተርፋል። በጣም አስደንጋጭና ከባድ ለመጣን ምንም አማራጭ በሌለበት በዛፎች ከፍተኛ ዛፍ አጠገብ እንዳለፈ ጭምርም ነው የባህር ዛፎች ላይ እንደሄደ ጭምርም ነው። በጣም ባልተጠበቀ ጊዜ ነሳት አስደንጋጭ ክስተት በዓለም ላይ ያልታሰበ። ይህ ሰው በሰላም ነው ወይ በማለትም ነው በርካቶቹም እየገለጹ ያሉት። አስደንጋጭ ክስተት የመሞት እድሉ በጣም ሰፊ ነበረ፣ ግን በተአምር መዳኑ በርካቶችን እያነጋገረ እንደሚገኝ ጭምርም ነው። ወደ አሁኑ ደግሞ ፓይለቶች ባያውቁት ኖሮ የመሞት እድሉ በጣም ሰፊ ነበረ። ስልሳ ምናምን ኪሎ ሜትር ነች እስከ ናይሮቢ ለመሄድ ነው። በማለትም የማይሆን ነገር ይዞ እንደ እንደወጣ ጭምርም ነው የደረሰውን መረጃዎች የሚያሳዩት። ሚኪነኝ ገቢ ጌታ ፍሎንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።